ቤተሰብ ፈለጋ ዳጣ ክፍል ስድስት። ዳጣ ቤተሰቧን አግኝታለች። ነገር ግን አባቷ እና ያገኘችው እናቷን ገና አላገኘቻትም። ምክንያቱም ቆይ፣ ተረጋጊ አሁን ስለ እናትሽ ልነግርሽ አልችልም ብለዋታል አባቷ። ነገር ግን አባቷ ቤተሰብ አለ፣ ትዳር አለ፣ ልጆች አሉ። ዳጣ እህቶች አግኝታዋለች ነገር ግን አባቴ ብላ እንዳትጠራውም ከልክሏታል። ምክንያቱም አባቴ ብላ ከጠራቸው ኬት መጣት፣ ኬት መጣች ዳጣማ ናት የምለው ጥያቄ ስለሚመጣ ቤተሰብ ይበጠበጣል በማለት ቀስበይ ብሏታል። አንደኛ እህቷ ውሃ የምትባል እህት በጣም ወዳታለች፣ በጣም ትወዳታለች፣ ትቀርባታለች። አንደኛዋ ግን አልወደደቻትም። ምክንያቱም አንድ ዘመዳቸው ልጅ ቤታቸው ውስጥ አለ። እሷ እሱን ወደዋለች። ዳጣ ደግሞ ያው እንደምታዩት እብድ ናት። ከሁሉም ጋር ነው የምትቀራረበው። እንደዚህ አይነት ነገር ግን ዳጣ አታስብም። ያቺኛዋ ግን ቅናት ይዟታል። ኤቢ የምትባል ልጅ፣ ዳጣም በጣም የጠመደቻት እሷ ናት። አንዳንዴ ዳጣ የአባቴ ልጅ ትመስለኛለች በማለት እናቷን ራሱ እስኪ ዝም ብለሽ ተመልከጂ፣ ዳጣ አባዬን ነው የምትመስለው፣ ይሄን ምርመራ አለባት እያለች ትናገራለች። እናቷ ግን ተቆጣቻት። ሁለተኛ እንደዚህ ብቲ ነግሮሽ አለው ብላታለች። ነገር ግን እናትየውን ብዙም አልተቀበለቻትም። ዳጣ ልጆችን ታበላሻለች የምትናገራቸው ንግግሮች ምናምን እያለች ብዙም አልተቀበለቻትም። ነገር ግን ተረጋጊ፣ የጎደኛ ልጅ ናት። ስለዚህ በድንገት የተወለደች ልጅ ስለሆነ ነው እዚህ አምጥቶ ያስቀምጣል በማለት ያው እየዋሻት ነው። ዳጣ መቼ ይሁን የደረጀ ልጅ መሆኑ የምታወቀው። ዳጣ በጎዳና ነው የቆየችው። ብዙ ረጅም ሰዓት በፈለጋ ነው አባቷን ያገኘችው። ነገር ግን አሁንም የእናቷ ጥያቄ አለባት። ዳጣ ጎበዝ ናት፣ ትጫወታለች፣ ትቀራረባለች ከሰዎች ጋር ብልጣ ብልጥ ናት፣ አራዳ ናት። ምክንያቱም ከብዙ ሕዝብ ጋር ነው ያደገችው፣ መንገድ ዳር ነው ያደገችው። ስለዚህ ዳጣ ከሁሉም ጋር መቀራረብ ትፈልጋለች። ኤቢ ግን አታቀርባትም። እናትየውም እንደዚያ ውሃ ብቻ ናት የምታቀርባት። እንዲሁም ሰላም ሰላም የቤት ሰራተኛ ናት። በጣም ጥሩ እና መልካም ጥሩ ሰው። ዳጣም ስታያት ራሱ ታሳዝናታለች፣ ታዝንላታለች። ዳጣም ለሷ ታዝንላታለች። ምናልባት ሰላም እናቷ ሲሆን ብያሰብኩኝ ሰላም እናቷ ብትሆን እንዴት አባቱ ደስ ይላል። ምክንያቱም እሷም የሆነ ነገር የሆነ ነገር አለባት ብቻ ማታወራና ማትናገር ነገር ታሪክ ይኖራታል ብዬ አስባለሁ። ምናልባት ዳጣ የሷ ልጅ እንዳትሆን አልኩኝ። ብትሆንም በጣም ደስ ይላል፣ ምክንያቱም ጥሩ ናት። ስለዚህ የሆነ ነገር አለ ብዬ አስባለሁ። ለማንኛውም ቀጣይ ላይ ደግሞ ውስጢ ኤቢ እንግዲህ ፀጉሯን ቆርጣ ይሄን ለማስመርመር እየጣራች ትገኛለች። አሁንም ፀጉሯን ለመውሰድ ክፍሏ ድረስ ገብታለች። ዳጣዬ ግን እየነቃች አስቸግራታለች። ጸጉሯን ትወስዳለች ወይስ ትነቃለች? ብትነቃና ባታስወስዶ ጥሩ ነው፣ ምክንያቱም አባቷም ችግር ይመጣባት ይመጣበታል። ይሄን ተመርምሮ ልጅ ሆነች ከተባለ ግን ደግሞ አንዴ በቃ ይመጣ ይምጣ ብታወቅ ጥሩ ነው። ስለዚህ አብረን እናቀውናል። መልካም ቆይታ ውድ ቤተሰብ።